ሰላም ጤና ይስጠልን። ወድና የተከበራችሁ የቻናላችን ቤተሰቦች፣ እንኳን ስለመጣችሁ እንግዲህ ክፍል ስልሳ አምስት ኤፍራታ ማነው ሀረግ ድራማ ተለቋል አሁን ላይ እንግዲህ ኤፉዬና ናታን በጭንቀትና በውጥረት ላይ ናቸው ያሉት። እስ ቪዲዮውን እስኪ ተከታተሉት ማለት ነው። ሻ ንገሪ፣ በምንድን ያስፈራራሽ? ማመን አለማመን ያንተ ፋታ ነው አንድ ሰው ባለፈው ህይወቱን ስህተት ስለሰራ ብቻ መወቀስ አለበት? ያፊት በጊዜው መጥፎ ነገር አድርጎ ይሆናል፣ አሁን ግን በጣም ተቀይሯል። እውነት አንቺን ይጨርቀንች። ይህን ማመን አልችልም። እንዳያቸው በቃ

ያቀየው ነው የሚያምረው። ፊቷ አሁን ብታዩው ከሰል መስላለች። እሷን እሷን መሆን እራሱ አትለያትም። በቃ ታስሮ መፈታት እንደዚህ ቀላሉን፣ ምን አይነት ቀልድ ነው? እንግዲህ ሆነ፣ ምን ታደርገዋለህ። እና ዛሬ ወደ ቤት ስለምትመጣ ቆንጆ ራት አዘጋጅተን እንጠብቃታለን። በጊዜ ነው አንደምጠር። እንዳያችሁት እንግዲህ ኤፍራታ ለናታን አፌትን እንደምታገባ ነገረችው። በዚህም አጋጣሚ ናታን በፍጹም ሊያምንም ሊረዳም ሊቀበላትም አልቻለም። እንዴት እሱ ሊሆን በፍጹም አይችልም። እንዴት እሱ ልታፈቅሪው ከሱጋ ከሱ ጋር ህይወት ልትመሰርች ትችላለች? ፍጹም ማመን ከበደው። ራሱም ራሱ ማመን አቅቶት በሩን ዘግቶ ወጣ። አታች ሞቶ ሞቶ ሲሄድ ወይዘሮ ሉሊትን በማገኘቱ እሷ ደግሞ ሁለተኛ ትንኮሳ ቤዛ እንደምትወጣ ስትነግረው ነበር። ቤዛም እንግዲህ ዛሬ ስለምትወጣ እራት አዘጋጅተን እንጠብቅ፣ አሰብሰብ ብለን እንድንጠቀም በማለት ስታስረዳው ነበር። እሱ ግን በቃ ውስጡ እየተናደደ ፊት ትክክል አይደለም ምን ነው ምናምን እያለች ወይዘሮ ሉሌትም ስትጠይቀን ነበር። ነገር ግን ሁለተኛ ወይዘሮ ሊት እንደዚህ ስትለው በቃ ልትለቀቅ ነው። ሰው መግደል በትንሹ እንደዚህ ቶሎ መውጣት ነው ማለት ነው በማለት እሱም ራሱ በጥያቄና ራሱን እንትን በማለቱ ጥያቄ ውስጥ ስለነበረ እንዳትቆይ ምናምን ስትለው፣ እሱ ግን ሌላ ስሜት ውስጥ ነው ያለው። ኤፍራታ ይሄን ነገር ከሷ ይሄን ነገር ሲሰማ በጣም ከሚለው በላይ ከሚለው በላይ ሀሳብ ውስጥ ነበር ያለው። ስለዚህ ይህን ስትለው ፍጹም ሊያምንም ይህን ባለችው ሰዓት ሊያምልም ሊረዳትም አልቻለም። እንዴት አፊትን የሆነ ነገር አድርጓት እንጂ በፍጹም እንደዛ ያሰቃያቸውን ሰው ልታገባ ወይም ልታፈቅር ጭራሽ እንደማትሆን ሁላቸውም አውቀዋል ማለት ነው። አንደኛ የዳጊ አጎት ራሱ የዳጊ አጎት የነበረው ሃይማኖት እሱ ራሱ በማወቅ ላይ ነው። ምክንያቱም አንድ ነገር ሳይ አንድ ነገር እንትን ሳይላት በፍጹም እሱ በሆነ ነገር እንትን ብሏት ነው እንጂ በፍጹም በፍጹም እንትን ሊላት አይችልም። በማለት እሱ ራሱ ሌላ ስሜት ውስጥ ነው። እንግዲህ ናታንም ወደ እሱ ወደ ጓደኛው ጋር ነው የሄደው። ምክንያቱም በባለፈው ጊዜ ሲያገኘው ገና ለመጠጣት ምን አስቸኮለሁ ትጠጣለሁ ሁልጊዜ እያለ ኔጌቲቭ ነገር ሲናገረው ነበረ ነገር ግን ናታን ያን ነገር አስታውሶ መልሼ መጠጥ ቤት እንዳልሄድ ብዬ ነው ወደ አንተ የመጣሁት በማለት ለጓደኛው ይነግረዋል እሱ ራሱ እንዴት እንደዚህ ስላለች ኤፍራታ እውነት ነው ብለህ እንድታመለ ብሎ ሲለው እውነቱን እኮ ነገረችን ኤፍዬ እኔን አትወድም ትታኛለህ ውሸቷን ነው አትወደኝም በማለት ናታንም ልቡ ተሰብሯል። ልቡን እንዲሰበር ነበረ የአፌት ደስታ። የኔ የምጠላቸው ሰዎች እኔ አሰቃይቼ እኔ በራሴ ዓይን ሳያቸው ነው የሚያስደስተኝ፣ ሌላ ሰው ሲያሰቃያቸው፣ ሌላ ሰው መጥፎ ነገር ሲያረግባቸው ውስጤ ምንም ደስ አይለኝም ብሏል። እና አሁን ላይ እንግዲህ አፌት ማለት ነው አፌት በጣም ደስተኛ ሆናል። ወደ ኤፍዬ ጋር በመደወል ዛሬ እንግዲህ ኤፍዬም ወደ እሷ ጋ ደወለ። ና ራት አብረን እንድንገናኝ በማለት ቀጠሮ የራት ቀጠሮ ያዛታል። እሷም በንዴት ምን ፈለግ ስትለው እንዴት የመቤት የወደፊቷ የልጆች እናት ሚስቴ እያለ ሲዘባበት ነበረ። ነገር ግን ኤፍዬም የማትወደውን ሰው ግዴታ እንግዲህ ለናታን ስትል ለፍቅር ስትል የውሸት ፕሮፓጋንዳ ሰርቶባት ድራማ ሰርቶባት እሷም ግን ከሚታሰር ወይም ከሚገደልብኝ ናታን እኔ እሱን አግብቼ ብቀመጥ ይሻለኛል፣ አፌትን አግብቼ እሱ ደግሞ በህይወት ኑሮ የራሱን ህይወት እንዲኖር እፈልጋለሁ በማለት ስትወስን ነበር ውሳኔዋም ላይ ማለት ነው። ሁለተኛ እንግዲህ ቤዚ ጠቋቁራ ሆና ያቺ ቤዚ የተባለችው በጣም ተቀይራ ከማረሚያ ቤት ወጥታ ወደ ቤቷ ገብታለች። ወደ ቤቷ ስገባ ግን ቤዚም፣ ሁሉም በደስታ ነው የተቀበሏት ማለት ነው። እሷም ሻወር በመግባትና እንትን በማለት ወደ ምሳ ተዘጋጀላቸው ወደ ምሳም ቤት ሄደው ወደ ቤታቸው ሲገቡ ነበር። ያን ሰዓት ነው እንግዲህ ሁሉም ነገር ናታንም፣ ጭራሽ እነሱ ጋም ሊበላም ሊያወራም ፈቃደኛ አልነበረም። ምክንያቱም የነገረችው ድቡዳ እውነት አፌት፣ ሌላ ሰው እንኳን ቢሆን ሜቢ እንትን ሊልላት ይችላል። ነገር ግን እሷን ለሱ ለሱ እሱን አገባለሁ ብላ ስትመርጥ ለሱኛው ልብ እንዴት ተሰበረ እንዴት ይገለጻል አሁን እንግዲህ የናታን ልብ ተሰበረ ማለት ነው ምክንያቱም አንደኛ ምንም ቢሆን የምናፍቅረውን የምንወደውን ሰው ምንም ቢሆን የልብ ፍቅር ከሆነ ጥሩ ቦታ ደረጃ እንደደርሶ ማየት እንጂ ያ ሰው መጥፎ ደረጃ ላይ ሆኖ ሲያለቅስ ወይም እንትን ሲል አትወድም አይደለም ስለዚህ አፊት ደግሞ እሷንም እሱን የሚያሰቃየ አረመኔ ስለሆነ ለዛ ነው፣ እሱም በንዴትና በቁጭት ወደ ዳጊ ቤት ሂዶ ተመልሶ ጓደኛውን ነግሮት ወደ ቤት የመጣው። ነገር ግን ቤዚም መታ ያንማ ጭራሽ ማን ነው ናቱ ሊቀምሰውም አልቻለም። ጠጥ ብሎ ነው የሄደው ማለት ነው። ምክንያቱም የተፈጠረው ነገር በጣም ከባድ ነው። አንደኛ ይህን ነገር እንትን ሲሉ በጣም ነው የሚያሳዝነው ማለት ነው። እና እንግዲህ እሷም ወደ እራት ግብዣዋ ወደ አፌት ጋ በመሄድ ኤፉዬ፣ ሌሎችም እንግዲህ ቤት ውስጥ ያዘጋጀችውን ወይዘሮ ገነት በማቅረብ ያንን እራት ሲበሉ ነበረ ያንራት ሲበሉ እንግዲህ ኤፍ ማን ነው ናታን ቁጭ ብሎ ከነቢያው ጋር ቁጭ ብሎ እነሱን እያየ ጭራሽን ሊበላም ሆነ ምንም ሊል ፍቃደኛ አይደለም። ምክንያቱም የተሰማው ይሄን ነገር ሲሰማ ማለት ነው እና በቃ እናንተ ብሎ እኔ ይበቃኛል በማለት ትቷቸው ሂዷል ማለት ነው። ሁለተኛ እንግዲህ ነጺ በማስታወሰን ላይ ነው የምትገኘው እንዲናለ መሰለኝ። እኔ ልጇ እሷ ወንድም ያንድ ነገር ቢሆን በጀ ነው የምጠፊው እያለች ስታስፈራራት ነበረ፣ እሷንም ማለት ነው። እና ስለዚህ ኤፉዬም እሺ በማለት ወደ ናቱ ጋር ማን ወደ አፌት ቤት በመሄድ ራት ተጋብዛ እዛው ቤታቸው ውስጥ ሰራተኛም ስላለቻቸው በስነ ስርዓት ቀርቦላት ራቷን ስትበላ እንግዲህ እናቱንም የት ሄዳለች እያለ እንትን ሲል ነበርና እሷም እንግዲህ ተደጋግሞ ሲደወልላት ስልክ አላነሳችም። በመጨረሻ ግን አነሳችና ስታናግር ሳለ መጥቶ ስታናግር እሱ መጥቶ ስልኩን በመቀማት ምንድን ነው ያደረጋት? ስልኩን በመቀማት ያው እንግዲህ ስልኳን ቀምቶ ልክ ራሱ እንዲናደድ በቃ የኔ መቤት ከኔ ጋር ነች፣ ራት እየበላ ነው። እዚ ሆነው ደግሞ የምናድረው በማለት ናታን አንድ እንባ ከኤፍዬ ላይ አንዲት እንባ ዘለላ እንዲፈስ አል እኔ እንዳንተ ክፉና ጨካኝ አይደለሁም በማለት መልስ ይሰጡ። ነገር ግን ይሄም መልስ ሲሰጡ ውስጡ እየተናደደ ምን ማናደድ ደስታዋን ነው የምመኘው በማለት በጣም ጎበዝና ጀግና ትመስለኝ ነበረ፣ በጣም ፈሪ ነህሳ እያለ እሱን እሷን ቁጭ አርጎ ይሄን አይነት መልስ ሲሰጠው ነበረ። እደባደባለሁ እንድህልሃለሁ እያለ በጣም እንትን ሲለው ነበረ። አይኔ እንዳንተ አይደለሁም ይሄን ነገር ጭራሽም እንትን ማለል እንዳንተ ክፉና ጨካኝ አይደለሁም በማለት ይሰጠዋል። ኦሆ ጎበዝ፣ በጣም ፈሪ ነህ፣ በጣም እንደዚህና እያለ እንግዲህ አንድ የምትወደውን ፍቅረኛ፣ በእርግጥ ደስታን ሳይሆን የሰው ልጅ ክፋትን ብቻ ሳይሆን እሱ ካፈቀረ ደስታንም ስለሚመኝ ነው። ግን ደግሞ ከማይሆን ሰው ጋር ስለሆነ ስትነግረው ራሱ ማመንና እንትን ማለት ነው የቀረው ማለት ነው። ስለዚህ ይሄን ሲለው ራሱ ናታን ምንድነው ያለው ከሷ ላይ ብቻ ተመችቷት እንድኖር ነው የምፈልገው። ይህም ባዘለላ ካይኗ ምንም ነገር እንድታለቅስና እንድትከፋ አልፈልግም፣ ሲለው እሱ ግን ዋዋው ጎበስ ምናምን እያለ እያሾፈና እያላገጠ እንትን ሲልበት ነበረ ማለት ነው እና ይሄን ነገር ሁሉ ሲለው ነበረ። አሁን ላይ ግን ናታን በቃ ጭንቅላቱ ሁሉ በጭንቀትና በውጥረት ነው ያለው። ጓደኛው ራሱ በቃ እንዴት ይሄ ሊሆን ይችላል፣ የሆነ ነገር ማ አስፈራርቷት ወይም የሆነ ነገር አድርጎ ነው በማለት ሁሉም ጥያቄ ውስጥ ነው ያሉት። አሁን እንግዲህ ኤፉዬም ናታንም አፊት ደግሞ ያው ለማናደድ ና እሱን እንትን ማለት ስለሆነ እናውም ስታገባ ቁም አቁሜ ነው ዝህ የማሳየው በማለት ነበረ ሀሳቡን ሲሰጥ የነበረው ማለት ነው። እንግዲህ አሁን ላይ እንግዲህ ሁላቸውም በጭንቀትና በት ላይ ነው ያሉት ማለት ነው። ናታን አሳዘነኝ ማለት ነው። አንደኛ ይሄን ነገር ሲለው ምን አይነት ስሜቱ አስባችኋታል? አንድ የሚጠላው ለእሷም ለሱም የማይመች እነሱን ያሰቃያቸው አፍቅሬው እሱን ወድጄው ነው በቃ። ለምንድን ነው የሰጠችው መልስ ራሱ ለምንድን ነው በቃ በዛ በፊት መጥፎ ስለሆነ በዛው በመጥፎ ነው የሚኖረው ማለት ነው በማለት ናታንን ልቡን ትሰብረዋለች። ናታንን በፍጹም እንዴት ቤት በማለት ጥያቄ ውስጥ ነው ያለው ማለት ነው። ጭራሽ ይሄንን ነገር ስትመልስለት ማመን አቅቶት በሩን ዘግቶ ነው የሄደው ማለት ነው። እንግዲህ ወይዘሮ ሌሊት ራሱ ልታስረዳው ወደ እሱ እንትን ባለ ቁጥር ወደ እሷ በመጣ ቁጥር ልነግራት የቤዚ መታስ መፈቀቅ ውጭልኝ አውቃለሁ በማለት ቀድሜ ሰምቻለሁ በማለት ትነግራታለች። የዚህ ጊዜ ኤፉዬም እን ወሬ ለማዳመጥ እኔ የምታስቀኝ እቷናይ ላይ ዱሪት ዋው፣ ትመቸኛለች ለማዳመጥ እንግዲህ በሩን ስዘጋባት በበሩ ስር ሁና እንድብትል እንድብትል እያለቀሰች ስላገኘቻ ስለተለቀቀች ነው አይደል? አይ ለማልቀስም ቢሆን ወደ አልጋው ላይ ሁኝና ወተሻ አልቀሽ እንደዚህ መሬቱ ላይ ሆነሽ እንትን አትቤ፣ ጉልበትሽን ያምሻል። በቃ እንግዲህ ስለተለቀቀች እኮ ደስ ሊልሽ ይገባል። እኔ እንዳንቺ አይደለሁም ስለተለቀቀችም ደስ ብሎኛል ለማሆነሁን ላይ ታስፈልገዋለች በማለት መልስ ትሰጣታለች፣ በንዴት በንዴት እንግዲህ ኤፍዬ ፍራሹንም ተራሱንም ለመቅደት እየታገለች ነው ያለችው። እንግዲህ እሷንም ማስወጥታ አዘግታባት ናታንም ያው ወደ ጓደኛው ወደ ቢኒ ጋ በመሄድ ቢኒንም ይሄን ነገር ሲያስረዳው ማመኑንም መቀበሉንም በቃ እንዴት ሊሆን ይችላል በማለት ሁሉንም ነገር ይነግረዋል። ነገር ግን ይሄ ነገር በፍጹም አይሆንም በማለት እሱም ጥያቄ ውስጥ ነው ያለው፣ ማለት ነው። መጠጥ ቤት እጄ እንትን ከምል እዚህ አንተ ጋ ይሻለኛል ብሎ በንዴት በምን ሰላምም ሳይል ይነግረዋል። ቢኒም እንግዲህ ይሄ ነገርማ በፍጹም ሊሆን አይችልም፣ የሆነ ነገር አስፈራርቷታል፣ የሆነ ነገር አድርጎባታል ማለት ነው በማለት ጥያቄ ውስጥ ገብቷል። ቢኒም ማለት ነው እንግዲህ ያን ነገር እኔ ግን ይደርሳልን እንትን ስለማይመጣ በቃ ይሄን አድርገህ መናገር ነበረባት፣ ይሄም ስላደረክ ነው በቃ ብላ መንገር ነበረብን። ነገር ግን ይህን ከነገረች እጁን ይሰጣል ይገደላል። ያላት ደግሞ ያስፈራራት ነገር አለ ማለት ነው። ይህን ነገር ደግሞ እንዴት ትቀበል? እንዴትስ እንትን ትበል ማለት ነው። እና እንግዲህ አሁን ላይ ናታን አፊትም ያው ሰውን ለማናደድ የሱ የሆነውን ነገር መቀማት፣ እሱን ማናደድ፣ እሱን በዚህ አይነት ደረጃ ማድረግ ስለሆነበረ የሐሳቡ ተሳክቷል ናታንም አዎ ተናዷል ነጭ ጩኋል አስፋልቱ ዳር ሆኖ ሲደውል አይ አልናደድም በማለት ውሸቱን እሱ ላይ እንትን እንዳይል መጨረሻ ላይ ግን ተናዶ በቃ ጩኸቱን ነው ያ ጩኸው ማለት ነው እንዴት አይናደድ እሱ ደግሞ የሰጠው ኔጌቲቭ መልጽ ጀግና ትመስል ነበር እንዲህ አይነፈሪ አንዴ ናታን ብሎ ናታን ሰለሞን ብሎ ሲነግረው ናታንም በቃ በተናደደ መንፈስ ውስጡ እየተናደደ ስምን ያለው ማለት ነው። ሶ አሁን ላይ እንግዲህ እንትናም ተቀይራለች። ነጺ ራሱ አልነቃይም፣ በቃ በዝድ ደረጃ ነው እሷ። እንዴት ታውቃለህ ይሄን ነገር ስታይ። ስለዚህ አሁን ላይ ያለው ነገር ይሄ ነው ማለት ነው። በቀጣይ ክፍል እስከምንገናኝ ድረስ መልካም ቆይታ ይሆንልን። ሰላም ለሀገራችን፣ ሰላም ለህዝባችን ይሁን። ባይ ባይ።